እንደምን አላችሁ ይህን ያህል እቆያለሁ ብዬ አላሰብኩ ነበረ ትንሽ ባለፉት ዓመታት ብዙም መንገጫገጭ ነው መንገጫገጭ እና ጉልበት ጉልበት ሳገኝ ብቻ ነው ወጣ ብሎ ሆኖም እንደዚህ ስውራን ማህበር ቤተሰብ በጣም ብዙ ጊዜ ነው እንግዲህ አንዳንዶቻችሁ እዚህ ያላችሁት ሳትወለዱ ጊዜ ጀምሮ እየመጣው ብዙ ብዙ እሳተት ነበረ። በዘጠና አምስት ዓመተ ምህረት አካባቢ ሰበታ የእጄ ትምህርት ቤቱን ትምህርት ቤቶች አሉ፣ የሴቶች ትምህርት ቤቶች አሉ። እንደዚህ የሴቶች ትምህርት ቤት ሄጄ ጎብኝቼ ከዛ ኋላ ለአንድ ለአራት ዓይነ ስውራን ተማሪዎች ስኮላርሽፕ ሁሉ ሲባ ሀገር ውስጥ አግኝቼ አስገብቼ ነበር። እንደው እውነት ለመናገር ብዙ ጊዜ እበሳጫለሁ። ምንድን ነው የህብረት ማጣት ነገርን አያለሁ። እንደ ጋሽ አማረ አይነት በጣም ጀግና የሆነ ሰው ብዙ በራሱ ጥረት ብዙ ነገር ማድረግ ካልተቻለ በስተቀር እንደ ህብረት እኔ በመጣውባቸው ተደጋጋሚ ዓመታት ብዙ የሚያበሳጭ ነገሮች ነበሩ። እነ ቴድሮስ ቴድሮስ ርእዮትን ታቁታላቸው ለትቀኛ ሆኗል። እነ ገድሉ ሁኔት ነበር። ጓደኞቼ ናቸው ወዳጆቼ ናቸው ታናናሾቼ ናቸው፣ ግን በጣም ወዳጆቼ ናቸው። እና አንድ ጊዜ የሰማሁት ኢንፎርሜሽን በጣም ይገርመኛል። ት ታሪኬን ከማውራት ይኛውን ትንሽ በዋረ ይሻላል ብዬ ነው። እና ምን አይነት ጥናት እንደተካሄደ አላቅም፣ ማንያን ጥናትም እንዳካሄደ አላቅም። ኢትዮጵያ ውስጥ ካሉ አይነ ስውራን ከ62 እስከ 82 በመቶ የሚሆኑት መዳን የሚችሉ ናቸው የሚል መረጃ አግኝቼ ነበር። መዳን ከጉዳታቸው አገግመው ማየት የሚችሉ ናቸው የሚል መረጃ አግኝቼ ነበር። እና በዛ ምክንያት የሚያመላልሰኛ አንድ ነገር ነበር። አንድ ሰውዬ ከዚህ ከኢትዮጵያ ወደ ሳዑዲ አረቢያ በጅቡቲ በኩል ሄዶ በጣም ሀብታም ይሆናል። መቲ ቢሊዮነር በሽቦ አጥር ስር አልፎ ሄዶ ነው። አዲስ አበባ ውስጥ ጎዳና ተዳዳሪ የነበረ ሰው ነው እና በጣም ገንዘብ ያገኛል፣ ሀብታም ይሆናል እና እኔን ያስፈልገኛል። እዛ ባገኘው ስኮላርሽፕ በሰጠኝ ዩኒቨርሲቲ ፕሮፌሰር አማካኝነት ያገኝልና እስቲ በአንተ በኩል ከተቻለ ኢትዮጵያ ውስጥ ያሉትን ዓይነ ስውራን በሙሉ አስተምራለሁ፣ ማለት በሙሉ ራሴ አስተምራለሁ፣ ወጪያቸው ይሸፍኛ። አሁን አይደለም ወደፊት እናንተ እንድተባበሩ እየነገርኩ ማለት፣ የምሬን ነው። በጣም የምናድድበት ማዝንበት ነገር ነው። የኢትዮጵያ ብረታ ብረት ምናምን የሚባል ፋብሪካ ደግሞ እዚያ ቃሊቲ ያለ አቃቂ አካባቢ ከስድስት ሺህ በላይ ሰራተኞች ያሉት ገንዘብ ሁሉ አዋተው በጣም ብዙ ብር አዋተው። የሚረከብ ሰው አተው ተፈተለ ማህበሩ ተመለሰ። ከየት ከዚ ተነሱ ብራማ እጅግ በጣም ብዙ ነው። እኔ መንፈሴ ራሱ ሲጉላላ ሲገጭ ሲገጫጭ የነበረው በዛ ዘመን እና ምንድነው አሁን እንደወቀሳ እንደ ትችት እና ለአዲሱ ትውልድ ደግሞ እንደ ጥቆማል ህብረት ካላችሁ ሁሉ ነገር ይቻል ብዙ እንግዲህ አንድ ሰው አቶ አማረ ያደረጉትን ብቻቸውን ያደረጉትን እኔ እርሱን በማየቴ ዛሬ በጣም ተደስቻለሁ። እግዚአብሔር ከዚህ የበለጠ ረጅም እድሜ ከጤና ጋር እንዲሰጡት እመኝለታለሁ። እድሜ ያለ ጤና ከንቱ ምንም አያደርግም። ጤና ሲኖር መልካም እና ከጤና ጋር እመኝለታለሁ። እሳቸው ብቻ ያደረጉትን አስቡና ያለውን የሰው ኃይል ስንት የተማረ ስንት የተማረ እኔ የማውቃቸው ዓይነ ሥውራን ጓደኞች አሉ። በጣም የተማሩ የተራቀቁ ሎየሮች፣ የሶሽዮሎጂ ሰዎች በተለያየ ሙያ ውስጥ ያሉ፣ ትልልቅ ቦታ ያሉ ሰዎች አሉ እና ለችግሮቻችሁ እና አሁን እንደተባለው ትምህርት ቤት ላሉት ትንንሽ ልጆች መርጃ የሚሆኑ ነገሮች እእንኳን ሌሎች እዚህ ላይ አይናማ ወዳጆች ተብሏል፣ እንኳን እኛ ወዳጆቻችሁ እያለን በራሳችሁን ብዙ ነገር ማድረግ ትችላላችሁ እና ትልቁ ነገር ህብረት አትጡ በህብረት አጥጡ ተከባበሩ። ይሄ የተንኮል ምናምን መንገድ የሚሄዱ ሰዎች ፊት ለፊት በመጋፈጥ በመናገር ማህበራችሁ ማጠናከር መቻል አለባችሁ ብያለሁ። ሌላ የተመለከትኳትን ጥቂት ነገር ልንገራችሁ። በተለይ ዓይናማ ወዳጆቼ ዓይነ ስውራን ወንድሞቻችሁን ጓደኞቻችሁን ልትረዱ ስትፈልጉ ክንዶቻቸውና እጆችን እየጨመደዳችሁ አትቆጥጡ። ትክክል አይደለም። ያዥ እንደዚህ ነው ሚደረ

እና ዩኒቨርሲቲ ስትገቡ ከቻላችሁ አም ቢቻ ወደ ብሬል ቢገለበጥ በጣም ወዳለሁ። ምክንያቱም ስብዕናችሁን፣ ነፍሳችሁን እዛ ላይ የሚያስረዳ ነገር ስላለ ለብዙ ሰው ትምህርት ይሆናል ብዬ አስባለሁ። እሺ፣ እንግዲህ ስሜ ሃይሉ ጸጋዬ ይባላል። በጣም በርካታ የሬዲዮ ድራማዎች፣ የመድረክ ድራማዎች፣ የቴሌቪዥን ድራማዎች ጽፌ አዘጋጅቼ ተውብኝኛለው። እና ብዙ ቤተሰቤ ይሄ ዓይነ ስውራን ማህበር ቤተሰቤ። እዚህ አሁን እንደምትሰሙት አይደለም፣ ሬዲዮ ላይ ድምፅ ያምራል መስለኝ። ወደ ዛሬ ትንሹ ልጄን ኢድሮል ድምፆች ላይ የተጫወተው ለአራት ዓመት የተጫወተውን ጆን ነው የሰራው፣ አማን ሃይሉ ጸጋዬን ይዤ እሄዳለሁ ብዬው ተጋብዘሀል ብዬው በጣም ደስተኛ ነበር ለመምጣት አማኑኤል ለመምጣት በጣም ስ ሌላ ቀን ላሁ ጣ ዛሬ ዘጠነኛው ነው ዘጠነኛው ላይ ደውሎልኝና እሱን አምጥቼ ጥቂት ቆይቼ ያ የምትወዱት የሚጣፍጠው የሚያሳዝነው ድምፅ የለም። አሁን እንደምን ዋላችሁ ይላችኋል። ራማ ሰራለን ራማ ሰራለን ራ ይሰራ ይሰራ። አሁን እሱ የቴክኖሎጂ ሰው ነው፣ ግን ድራማ መጫወት ይወዳል። ሴቷም ልጅ ቅድም እዚህ የወታ ብራይዘወይ ታርኬ በጣም ፐርፌክትሊ ነው የተጻፈው ኤክሰፕት በሰባ በሰባ አምስት ሳይሆን በሰባ አራት ነው። አዲስ አበባ ዩኒቨርሲቲ የገባሁት እሱን ነገር አስተካክሉት ነው በሰባ አራት አዲስ አበባ ዩኒቨርሲቲ ገብቼ በሰባ አምስት ቲያትርስ ዲፓርትመንት ነው የገባሁት የአቶ መንግሥቱ ለማ ተማሪ ነ፣ በዚህ በጣም እኮራለሁ። እኔም ጥሩ አስተማሪ እና ወደፊት ማግዛቱ ማናቸውም ነገር ሲኖር እኔ የምተባበራችሁ ነገር ካለ ቅድም እንደተገለጸው አዲስ አበባ ዩኒቨርሲቲ ቲያትር አርትስ ያውም አራተኛ ዓመት ነው የማስተምረው። ወይ አራተኛ ዓመት ፕሌይ ራይቲንግ ቱ የሚባል ከባድ ኮርስ አለ። የተውኔት አጻጻፍ ዘዴ ነው፣ እጅግ በጣም ከባድ ነው። እሱ እሱ ነው የማስተምረው እና ጥቂት የድርሰት ተሰጥኦ ያላችሁ ዓይነ ሥውራን ወንድሞቼ እህቶቼ ካላችሁ በነፃ ማስተምራችሁ ይእዛኛዎቹን ስራዎችይ ስለምታውቁ ከዚህ በላይ የምለው ነገር የለም። ድካምም ይሰማኛል። ጋሽ አማረና አካባቢው ያሉ አዛውንቶች በተለይ ብትፈቅዱልኝ ኮሚቴውን ብትፈቅዱልኝ እቺንካን ወደ ቤቴ ብሄድ ብታሰናብት

እዚህ ዓመት የሚጀመር የሬዲዮ ድራማ ስላለ እናንተ ትልቁ የእኔ ኦዲየንስ ናችሁ። ምክንያቱም አንደኛ ድራማ ትወዳላችሁ፣ የሚተላለፍ ድራማ ትረስት ትወዱታላችሁ። በጣም አራዳ ኤፍ ኤም 95 ነጥብ 1 ላይ ጠብቁ። ባህላዊ ነገር አገር ቤት ላይ የሚነሳ ነገር ስለሆነ ደፍኔትሊ ትወዱታላችሁ። ተስፋ አድርጋ።